በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ያስራት ያድረ ልጆች በወደደን ባፈቀረን እስከ ሞት ድረስ ጨክኖ በደሙ በገዛን በልዑል አምላካችን በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ሁሉ ሰላም እላችኋለሁ። የእግዚአብሔር ሰላምና ፍቅር የእመቤታችን የቅድስት ድንግል ማርያም ምልጃና በረከት ከእናንተ ጋር ይሁን። እንኳን ለቀዳሚት ሰንበት ለሆነችው ለቅዳሜ ዕለት በቅዱስ ቤተክርስቲያናችን ቀዳም ስዑር ወይም ደግሞ የተሻረችው ቅዳሜ ተብላ ለጌታችን ለኢየሱስ ክርስቶስ ትንሣኤ ዋዜማ ላይ ያለችውን ዕለተ ቀዳሜ ለምናከብርባት ዕለት በሰላምና በፍቅር አደረሳችሁ። እንደተለመደው ከብዙ በጥቂቱ በዛሬው መርሃ ግብራችን ይዘንላችሁ የምንቀርበው ቀዳሚ ሰንበት እቺ የተሻረችዋ ሰንበት ወይም ደግሞ ቀዳም ስዑር ስለምን እንደተባለ ከብዙ በጥቂቱ ይዘንላችሁ ቀርበናል እስከ ፍጻሜ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም እነሆ ጋብዘናችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መልካም ጊዜ መልካም ቆይታ ይሁንላችሁ። ዕለተ ቅዳሜ እግዚአብሔር አምላካችን በስነ ፍጥረት ታሪክ እንደምናነበው ከእሁድ ጀምሮ እስከ ዓርብ ድረስ ፍጥረታትን ፈጥሮ በመጨረስ ያረፈበት ቀን ነው። በዚህም የተነሳ በሐሴት፣ በፍስሓ፣ በመዝሙር፣ በሽብሸባ በመብልና በመጠጥ ወዘተ በዓል እንደምናደርግና እግዚአብሔር ከሥራው ሁሉ እንዳረፈ እኛም እናርፍበት ዘንድ የተፈቀደልን ዕለት ናት። በሰሞነ ሕማማት ላይ የምትውለው ቀዳሜ ግን ኢየሱስ አምላካችን በመቃብር የዋለበት ቀን ስለሆነ በጾም፣ በጸሎት በሐዘን ይዋላልና ቀዳም ስዑር ወይም የተሻረ ቀዳሜ ተብሏል። መሻሩም ስለምንድነው ቢባል እነሆ ስለሚጾምበት ነው። ከዚህ በፊት ያሉት ወይም ደግሞ ከሕማማት ሳምንት ውጭ ያሉት ቀዳሚያ በሙሉ ስለማይጾሙ ይቺ ዕለት ግን ተለይታ ስለሚጾምባት ነው። በዚህ ዕለት ካህናት ለምለም ቄጤማ ለምዕመናን ያድላሉ ለምለም ቄጤማ የተስፋ ምልክት ነውና ምክንያቱም ኖ ከመርከቧ አውጥቶ ላካት ርግብ የጉምና የደመና የጭጋግና የጨለማ ወራት አልፎ ፍጥረታትን ሁሉ ያጠፋው የጥፋት ውሃ ወይም ዝናብ ቆሞ የልምላሜ የአበባና የብርሃን ወራት መቃረቡን ተስፋ ያበሰረችው ከውሃ ውስጥ ብቅ ብላ ያለችው ለምለም ቅጠልን ይዛ በመመለስ ነበረ። ካህናትም በዚህ ምሳሌ የተስፋ ተምሳሌት የሆነውን ለምለም ቄጤማ ያድላሉ። ቄጤማ እንደሚታወቀው በወንዝ ዳርና በረግረጋማ ቦታዎች ትበቅላለች። ውሃ ሲበዛ መልኳ ቢጫ ይሆናልና ፎም ተርፎ ትበሰብሳለች እየጎደለ ሲሄድ ደግሞ ትለመልማለች። ካህናትም ቄጤማውን ማደላቸው በግፍ መከራ ተቀብሎ ሞቶ የተቀበረው ጌታችን አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ነስቶ ሙስና መቃብርን አጥፍቶ ሲኦልና ዲያቢሎስ አሸንፎ መርገመ ስጋና መርገመ ነፍስን ደምስሶ የሚያነሳን ጊዜ መድረሱን ለማብሰር ነው። አንድም በክርስቶስ ስቃይና ሞት ከአዳም በዘር ይተላለፍ የነበረ ጥንተ አብሶ መጥፋቱን የመከራችን ምንጭ መድረቁን ለምእመናን ሲያበስሩ ለምለም ቄጤማ ይዛሉ። ከዚህም የተነሳ እለቱ ለምለም ቅዳሜ ይባላል። ለባህሪው ድካምና እረፍት የማይስማማ ባይሆንም በጥንተ ተፈጥሮ ፍጥረትን ፈጥሮ በመፈጸም በዕለተ ቅዳሜ አረፈ ተብሎ የሚነገርለት አምላክ በሰሞነ ሕማማት ላይ የምንትወው ቅዳሜ ደግሞ አዳምና ልጆቹን ለማዳን ያቀደውን ስራ ሁሉ አከናውኖ በመፈጸም በዕለተ አርብ በመስቀል ላይ ሁሉ ተፈጸመ በማለት ነፍሱን ከስጋው በመለየት ስጋውንም በመቃብር አሳርፏል። ነፍሱ ግን ወደ ሲኦል ወርዳ ለ5500 ዘመን በመከራ ለነበሩ ነፍሳት ሰላምንና የዘላለም እረፍትን አውጃላቸዋለች። ከዚህም የተነሳ ዕለተ ቅዳሜ ቅዱሱ ቅዳሜ ትባላለች። በነገራችን ላይ ቅዳሜ የተሻረ መባሉ ስለሚጾምበት ብቻ ነው እንጂ በዓልነቱ ተሽሮ አይደለም። እንዲያውም ቅዳሜ ድር በዓል ሆኗል። ምክንያቱም በጥንተ ተፈጥሮ ፍጥረታትን አከናውኖ ያረፈበት አምላካችን በድጋሚ ከተፈጠሩት መካከል አንዱ የሆነው አዳምን ከጠፋበት የመመለስ ስራን ሁሉ ፈጽሞ በዚች ዕለት በስጋው አርፎባታልና ነው ውድ ኦርቶዶክሳውያን እንኳን ለዚች ዕለት እግዚአብሔር አምላክ በሰላምና በፍቅር አደረሰን። ለብርሃነ ትንሣኤውም በሰላም ያደርሰን ዘንድ የእርሱ መልካም ፈቃድ ይሁንልን።